ጌማት እሽላቸው መጥቻለሁ የሁላቸው ጌማቱን ያበድ ሰርታችሁ ማለት ነው። የሚመስሌ ጌማት ሰርታችሁ በቤታችሁ ተመገቡ ይላቸዋለሁ። ቻናል የሼር ላይክ እንዴት አሰራሩ ተከተሉ፣ ማለት ነው አሳያቸዋለሁ፣ አሰራሩ ማለት ነው። ይሄን መሰለ ግማቶችን እንዴት ናችሁ? ደህና ናችሁ? ቶይሮ ማን ቻናል ተከታዮች በሙሉ እንደምን አላችሁ? ሼር ላይክ፣ ሰብስክራይብ ማረጋችሁን አትርሶ ማለት ነው። ዛሬ በጣም አሪፍ ምርጥ የሆነ ጌማት ነው የምንሰራ፣ ያመጣውላችሁ ማለት ነው። በፊት የምንሰራ ነጭ ዱቄት ብቻ ነው የምንሰራ። ዛሬ ደግሞ በአስመር ሳውዲ አረቢያ ላይ በተለይ በጣም ተወዱ ይወዱታል። የሳውዲ አረቢያ እንግዲህ አብዛኛው ሰው መብላት የሚፈልገው እንደዚህ አይነት አሰራር ነው እና ላሳያችሁ ላሳያችሁት ማለት ነው። ቻናሉን ግን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። አሰራሩን የሚያስፈልገው እንደምታዩ ውህዶች ሁሉ ውህዶች አሉት ማለት ነው። ሁለት እንቁላል ያስፈልገናል። ሁለት እንቁላል እናረጋለን ማለት ነው። ሁለት እንቁላል እንጨምረዋለን። ሁለት እንቁላል ያስፈልጋችኋል። እሺ፣ ከዛ በነገራችን አንድ ሰዓት ውጭ አድርጎት ማለት ነው ሮብ አንድ ሙሉ ሮብ እናረግበታለን ማለት ነው። አንድ ሙሉ ሮብ እናረግበታለን። ከዛ አንዱን ቁላ ሮብን ሁለቱን አንድ ላይ እንመተዋለን። አንድ ላይ እንማተዋለን፣ እናደራጅዋለን። ከዛ ለብ ያለ ውሃ ነው። ለብ ያለ ብዙ እንትና ያላለ ለብ ያለ ውሃ ትጨምሩታላችሁ ማለት ነው። አንድ አንድ ታረጉታላችሁ። ለብ ያለ ነው። ከዛ ዘይት ትጨምሩታላችሁ። ዘይት አንድ ማንካ ታደርጉታላችሁ ማለት ነው፣ አንድ ዘይት። ከዛ በኋላ በዛተር ታረጉታላችሁ። ዘፈራ ዘፈራን ትጨምሩታላችሁ። ብዙ ማታደርጉ ዘፈራን ተጨምሩታላችሁ ማለት ነው። ትንሽ ጫው ታረጉታላችሁ። ጫው ትንሽ ለጣሃ ማለት ነው። ጫው ታረጉበት አላችሁ። እርሾ እርሾ ሁለት አድርጎ አድርጉሹ። እንደ ቤት ነው። እርሾ አንዳንዶቹ አንዶቹ ፈጣን ብሎ የሚያቦው ያቦካል። እዚጋ ሁለት አድርጉበት። ሁለት አደረጉበት። ሱከር ብዙ ማለት ነው። ሱከርን እጨምራለሁ የሻይ ሱከር ሁለት ታደርጉበት አላችሁ። ሁለት አድርጉበት። ብዙም እንትን አይልም። ጨው አድርገናል። ከዛ ጨውም አድርገናል። ትመቱት አላችሁ ማለት ነው። ትመቱት አላችሁ። ይሄ ጥቁር ዱቄት ነው። ጥቁር ዱቄት ግማሽ ታደርጉበት አላችሁ። ጥቁር ዱቄት፣ ከዛ ደግሞ ይሄ ነጭ ነው ይሄ ነጭ ትንሽ ታደርጋለች። ነጭ ደግሞ ነጭ ከአስመሩ ጋር እንደዚህ ትደበልቁና አንድ ብዙም ማታርዞ ያለው ነው ይበዛልና እናቴ እንደምትጠቀሙ ቤታችሁ ማለት ነው። ከዛ ይሄን እንናፈዋለን ማለት ነው። እሺ እንናፈዋለን። እዚህ ጋር እንደምታዩ ግማሽ አስመርና። He, necce, ነጭ አርጌበታለሁ። አሁን ደግሞ ቫኒላ ቢክን ቦደር እጨምርበታለሁ ማለት ነው። አንድ ማንካ አድርጉበት ቢክን ቦደር። ከዛ እናቦከዋለን ማለት ነው። እንደዚህ አድርጋቱ ማፍራት ነው ማለት ነው ማለት ነው። እንደዚህ አድርገናል ማለት ነው ጌማችን። ከዛ እናጎያለን ማለት ነው። ደስ ቀጥታ ትንሽ ደግሞ እናሸዋለን ማለት ነው። እስከ ድረስ ትንሽ። እሺ፣ ጌማችን ደርሷል። እንጨምራለን ማለት ነው። ተወሰነ ሳልቀርስላችሁ ጀመርኩት ማለት ነው። አጋጣሚ ታቢዬ ነበረ። ስለዚህ ጌማችን ደርሷል አሁን እንደዚህ ታረጎትና ማለት ነው። ጌማችሁን ጋግራችሁ ለቡናችሁ ምናምን በጣም አሪፍ ነው፣ ለየት ያለ ነው ይሄ ደግሞ ማለት ነው። አስመሮን አድርጋችሁ በነገራችን እኔ በኢድ ስለማልችል ነው እንትና ብርጭቆ ነው የምችለው ማለት ነው። እነሱ ደግሞ እንደዚህ እንትና ስለምሉ ነው ምን ማድረግ ትችላላችሁ ማለት ነው። እንደዚህ አድርጋችሁ ሰርታችሁ አስመራርጉበት። በጣም በነጭ ብቻ ሲሆን ብዙም እንትና አይደለንም እና እንደዚህ አድርጋችሁ በተለየ ስሩ ማለት ነው። እህቶች እንደዚህ አድርጋችሁ መስራት ነው ማለት ነው። በጣም ቆንጆ ጌማት ነው። ተወዶታላቸው በጣም ቆንጆ ነው። በተለያየ ውስጡ ምናምን በጣም ባዶ ነው። ከሽከሽ ያለ ጌማት ነው በጣም ተወዶታላቸው። ይህን በደንብ ይብሰልላቸው ደቃ እስክል ድረስ ማማሰል አለባቸው ማለት ነው። እኔ በነገራችን ዘይታ ዘይት ነገር አለብን የጠበስ ነገር አይመቸኝም እና